የእናት ውለታ የእናት ደግነት መቼም ተወርቷል፣ መቼም ከልባችን አይጠፋ። እናት የምትዘገዝቁ ሴቶች ፈጣሪን ፍሩት። የእውነቴን ነው ምላችሁ። መለኛ ዛሬ ትልቅ ክፋት ውስጥ ነው፣ በጣም ነው የተከፋ። ደግነትሽ ውለታሽ መቼም አይረስት የሚሳደቡ ሴቶች ግን ፈጣሪን ፍሩ።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 ከትላንትና ቃኔ ሙሉ ከትላንትና ሁዳ ቃኔ ሙሉ ሙሽዬን እየዘገዘቁ እየሳደቡ ነዋሉት ዋሉት ማለት ነው። ይሄ የሚያደርጉ እኛ የሀይሚ ደጋፊ ነን የሚሉ ሴቶች ነው ይሄን ሲያደርጉ የነበሩ ስና አንድ ሴት አንድ ሴት የምትወድ ከሆነ ከናት ነው የተፈጠረችው የእውነት ስነግራችሁ ዘጠኝ ወር በሆዷ ተሸክማ ነው ያሳደገችው። ግን ሰው ልጅ እንዴት ነው ማይከባበሩ? እናት የምታክል ነገር መዘግዘቅ፣ መሳደብ ምን አስፈለገ? ያጠፋ ብሩኬ ነው። ብሩኬ ደግሞ እንደፈለጉ መሳደብ፣ መዘግዘቅ ማፍታችሁ ነው ብለዋል ራሱ ማለት ነው። ግን ለምንድን ነው ሙሽዬ ጋር የሚሄዱት? ለምንድን ነው ሙሽዬን ለሊዘቀዝቁ የፈለጉት ለምንድነው? አስፈላጊ የሆነ አስፈላጊስ ለምንድነው ሆኖ የተገኘ ምንድነው ምክንያቱ ሙሽዬን የዘቀዘቁበት ምክንያት? እዚጋ ብሩክ ሃይሚን አከብራትም፣ ሃይሚን ይሰድባታል። እናቱን የሚወደው ከሆነ ሙሽዬን የሚወድ ከሆነ ለምንድነው ሀይሚ ሃይሚን ሴት አይደለችም እንዴ ሴት አይደለችም ወይ? ለምንድነው ሀይሚን አከብራትም ለሷ ቦታ የለም ለዛ ነው ለሴቶች ያለው ክብር ዝቅታ ስለሆነ ነው ሃይሚን እንደዚህ የሚሳደበው ሙሽዬን እናቱን ቢያከብር ሀይሚን እንደዚ አይሰድባትም ሃይሚ ምንም ብሎ አልሰደበም ብሩክ እነሱ ኬስ አላቸው በቃለድለን ከካሜራ ጀርባ እንኮራረፋለን ኃይለ ቃል እንጠቀማለን። እንዲህ ይላለው እንዲህ በልኝ እንዲህ ይላለው እንዲህ በልኝ ተባብሎ ነው። እነሱ ተነጋግሮ ተመካክሮ ነው ሲመጡ የነበረው ሁላችንም እናውቃለን። ደግሞ ያስታውቃልም፣ ድርሃማ እንደሆነ ፕራንክ እንደሆነ ለስራ እንደምጃጃሉ ምናምን ጠንቅቆ ነው የተጃጃሉ አሉት የዋሹ ያሉት ስራ መሆኑን ደግሞ የጻን ጫወታ መሆኑን በጣም ነው የሚያስታውቀው። ምፍታ ምን አለ መሰላችሁ፣ ትላንትና ከትላንትና ወዲያ ከብሩኬ ጋር የምትሰራ ልጅ ነው አለ። ከብሩኬ ጋር የምትሰራ ልጅ ገባችሁ አይደለም? ምትሰራ ስራ ነው አለው እንጂ ከብሩኬ ጋር የምትመጣ ወይም ደግሞ የብሩክ ጓደኛ ናት አላል ምናምን የብሩክ ከብሩኬ ጋር የምትሰራ ልጅና ከሀይሚ ጋር የሚሰራ ልጅም ጠርቻ አለው ነው አለው። ስራ ነው እንጂ ስሙን የጠቀሱ አሉት ፍቅረኛሞች ናችሁ ተዋዶ ነው አሉ ምናምን። እንደዛ ምንም ነገር እንደሌላችሁ መቶ ፐርሰንት ያስታውቃል። እኛ ምን ቤት ነን ነው፣ እኛ ምን ቤት ነን የምናሽቃብጠው፣ እኛ ምን ቤት ነን የምንጨናነቀው ምን አገባችሁ? ሀይሚም ሆነች ብሩኬም እኮ በስክሪን ነው የምታቁት። አይደለም እንዴ ምናቃቸው? በስክሪን ነው እንጂ እነሱ እርስ በሳችሁ ከካሜራ ጀርባም ሆኔ አብሮ ጠጥተዋል፣ አብሮ በልተዋል፣ አብሮ ብዙ ነገር አሳልፏል። ብሩኬና ሀይሚም ሙሽዬም ሀይሚም ብዙ ነገር ያሳለፉ ሰዎች ናቸው። ማን ናቸው ማለት ነው እኛ እዚ ካሜራ ላይ ስክሪን ላይ ያየነው ሰዎች ማመዛዘን ለምን ያስፈለገ? ብሩኬ ጥሩ ሰው ነው፣ ሀይሚ ሃይሚ ጥሩ ሰው ናት፣ ብሩኬ ክፉ ሰው ነው፣ ሃይሚ ጥሩ ሴት ናት፣ ሃይሚ ክፉ ሰው ናት ምናምን የሚያስብለን ምን ቤት ነን እኛ? የምሬ ነው ምላችሁ። ማውደድም መጥላትም ሁሉም ነገር ሊካል ታቃላችሁ አደለም? የእውነት ነው ምላችሁ። በጣም ነው ያዘንኩት ትላንትና ሁለት ቦታ ገብቼ አረበ እግዚአብሔር እናት ዘጠኝ በሩ በሆዷ ተሸክማ የወለደች እናት እንዴት እንዴት ታደርጋላችሁ እናት የላችሁም ወይ ምናምን ብዬ ኮመንት ወይም ደግሞ ስጸፍላቸው አንቺ ምን ቤት ነሽ ብሎ ስድቡ ራሱ መናገር አልፈልግም። በጣም ተሰድቤ ብሎክ ተደረግኩ ማለት ነው። የምሬ ነው። ላይፍ ላይ ላይፍ ላይ የሁለት ቦታ ገብቼ ለምን ለምን ሙሽዬን እንዲታደርጋላችሁ በሚለው ራሱ ሁለት ጊዜ ሁለት ቦታ ሁለት ቤት ገብቼ ተሰድብ ብለው ተደረግኩ ማለት ነው። ለምን እንዲታደርጋላችሁ በማለት ብቻ ነው እንግዲህ ይሄ ነገር የተደረሰብኝና ይሄ ነገር ምንድነው አለ መለኛ። ዛሬ እንግዲህ ብዙዎቻችሁ ታላችሁ ብዬ አስባለሁ። ይሄ ቪዲዮ እዩት። ቪዲዮ ስጀምሩ፣ ላይክ በማድረግ ጀምሩ። ብዙ ሰው ጋር እንዲደርስ። እንደ እናት ምንም የለም። እናት ብዙ ውለታ አለበት። እናት የእናት ውለታ መቼም አይረሳም። ከምንም በላይ ከማንም በላይ ናት እናት ብለዋል። አዎ ከምንም በላይ ከማንም በላይ እናት ትቀድማለች። እናት ነው በህይወታችን ዘመን ላይ አባ ሳይሆን እናት ነው ዋጋ የከፈለችልን እንዴት ነው እናት የምታክል አይነት እንደዚህ መዘግዘቁ ሙሽዬን ሳይሆን ብሩኬን ዘግዝቁ ብዬ ብዙ ጊዜ እሱም ተናግረዋል። እኔም ዘግዝቁኝ ቤተሰብ ጋር እንዳትሄዱ ብለዋል። ስለዚህ ሀይሚን የተሳደበ ሙሽዬ ናት ወይንስ ብሩኬ ነው? ብሩኬ አይደለም እንዴ? ለምንድ ነው? እውነት አፍቃሪ ወይም ደግሞ ሀይሚን የምትወዱ የምታከብሩ ከሆነ ብሩኬን ብቻ ለምን አትዘግዝቁ? ሙሽዬ ጋር ምን አስከሄዳችሁ? በሚለው ነገር ብዙ ጊዜ ጥያቄ ይሆንብኛል። ጥያቄ ይሆንብኛል። የምሬን ነው የምላችሁ። እንደ እናት ምንም መቼ ምድር ላይ ምንም ነገር የላችሁም ብለዋል። መለኛ እንደምታው ከዚህ በፊትም ሰርቷል፣ በሙሽዬ ምክንያት እናትን አትሳደቡ ብለዋል ማለት ነው። ዛሬም እንግዲህ በዚህ መልኩ በቶክቶክ መጥቶ የአንቺ ውለታ መቼ አይረሳም ከምንም በላይ ከማንም በላይ ብለዋል። አዎ እውነት ነው። ጥላቹአለው። ውድ ቤተሰቦች የቪዲዮ ምታውላችሁም ሸሽር አርጉ፣ ላይክ አርጉ፣ እወዳችኋለሁ። እንግዲህ ዛሬም በምን መልኩ እንደምንመጡ ባናቅም በፍቅር ብመጡልን ብለን ነው። ይችን ነው ይናፍቀን ነው የምሬን ነው።